ደህና ነኝ። ደህና ነሽ? እንግዲህ ያ ምን ሆነሽ ነው? ደህና ነኝ ታልኩ ደህና ነኝ ምን ደህና በል ነው ደህና ሞ ደህና ምን ሆነሽ ነው አንቺ ማትናገሪ? እንግዲህ ያ ደህና ትሁንሽ። ምን ሆነሽ ነው የተነስተሽ? ቁርሱን ምኑም አትል። በሽተኛው ሰውዬ እዚህ ተኝቶ ምንድን ነው? ወዲያውስ ይደርሳል እንጂ ይሄድበታል። እንዴት ነው እዚህ ተኝቶ

ምንድነው? ለምን የምንበደድ ነው የምንከበ ግን አይወጣ ነው እንዴት ነው እ ነገር ነው ደህና የማይልሽ ዛሬ። በይ በይ፣ አሁን ተነሽና፣ ምን ሆነሽ ነው?

አረጋ፣ አንተ ትንሽ ተኝታት ቆይም ነበር። እ እዚህ ፀሐዩ ላይ እንሆን ብለህ ነው። እ ፀሐዩ ይሻላል እኮ እንዳልኸው እውነትህን ነውን ነገር ምን ምን ጨርቁስ መሽተከል ላና ነው እንደው ግድ የለም። አሁን እጄ እንትን አደርግበታለሁ። አይ ከተማ እንኳ የሚዘልቅ ቢኖር ያንን አልኮሉን አስመጥተን እሱን ፈሰስ ስታረግበት እሱ ነበር ሸጋ። አሁን እጄ ይኸውልህ በአሻወይቱ አጣጥፋታለሁ። በላ እባክህ። አሁን እኮ እንትን ይኸውልህ ታፈላልህ። እንዲያውም እኮ እንትን ብላ እሷ ይኸውልህ ስለ እሱ አሁን እያወጋችኝ እኮ። አሁን አስቸግሯችሁ እንጂ ማንም ያደረገውን ውለታ ነው ዶ የዳስ ወድቃን እስከ ተቋርቋሪ ሆነህ ወልሚኛን አንተ ደርሰህልኝ አመጣህ ቤት ቁስሌን አድርቃችሁ ማን ይሄን ውለታ ይውለዋል? ምን አለ እኩል እና ነው እ እውነት የእናንተን ውለታ መቼ ከእናት ካባትስ ቤት እስከዚህ ሰዓት ይቆያል። ኧረ አንተ ቢሆን እኮ የእዚህ ጋር እኮ ቤት የእግዚአብሔር እኮ ቤት የእግዚአብሔር እቤት ደግሞ አይ በላይ አሁን ይህንን ነገር ተወውውለታ ለ ይኸውልሽ፣ ይሄንንም ውለታ ብሎት ይኸውልሽ፣ ቁስሌን አድርጋችሁ እንደ አድርጋችሁ፣ በላይ ነሽ። አረጋ አንዱ ተሳካቂ ነህ አንተ። የእግዚአብሔር ቤት ነው።

እስጋር እኮ ከእንግዲህ በቃኝ እኮ። ደሞም ለስለስ ያልሁለት እውነት ፀጽቶት እንዲያው መሬት የሚመልስልኛል ብዬ አስቤ ነው እንጂ አንገቴን የደፋሁለት እርቅ ፈልጓል ብዬ ነው እንጂ በቃኝ እኮ። እንዴት ነው አደርጋ? ተው እንጂ እያደር አዲሳቱን እባክህ በዚህ እለፍ እስኪ። ምን ሰው እኮ ብዙ ነገር ይደረጋል

ከብቶቹን ሳግግጥ ነው እንጂ፣ ያው ከብቶች ነው። ማዞሪያ በዚያ ነው። ማሳ የወረድህ መስሎኛ። የለ እኔማ እዚያ በሮን በሬውንም እያበላሁኝ ሸጋ ነው። አለ። እሱ ጧት አይደል የሚወጣ። ጎበዝ እኮ ነው፣ ቆቆ ነው፣ ሰው ነው። ይሄን አሁን ተንከባክቦ መያዝ ግድ ነው። ወፍራም ጠላ፣ ወፍራም ጠላ። እሺ አይልም ጥሎ ነው

የተመሰገነ ይሁን። እስቲ እንግዲህ ቀርሰዋለሁ ስላይል ሳይሳካ ይቀራ አንተ ምን ሁን ይህ ነው ምን እንዲሁ እንዲሁ ተመስግን። ምን ተጸጸት እንኳ እንዲ አትጸጸት ም አሁን እንኳ ለምንድን ነው ጸጸታት ወይ ጸጸታ ይያስማሩ። አንተ እኮ እዚያ ነገር ውስጥ ነህ ብዬ ነው ዝም ብዬ እንዲያስተቆጣኝ ጣል አድርጌ የመጣሁኝ እንጂ አሽቃህኛል እኮ ንግግር እንዴ በል እንዱር እንዱር ሲል እንዲ ጥጋቡ እናድር ሲል እንደዚህ አይነቱ ቢጨርሱትስ እግዜርና ቢሆንስ ቢሆንስ አንተ ሰይጣን እኮ በለው በለው ነው የሚለው። ኧረ ተው፣ በ ሰይጣን ወቅበት በላ አሁን ነገሩን በረድ አድርገው። እሱም ድን ነው የሚሆን አሁን ጐጓዝ ይሆናል። ድንገት ብናገኘው እንደምንም አድርገው እርቅ ይፈጸም እና እዚያው ድንበራችሁን ጨርስ። እንዴት ነው ነገርጣ ክተህ ምንድን ነው ግን አንተዬ አሁን ከዚህ አይነቱ ሰው ጋር ታረቅ ስትለኝ እንደው ትንሽ እንደው አይዝህም አፈለኝ እንኳን አንተ አንተ ምንድነው የምትለኝ? እንደው ምን ባይገ ባገኘ ቁጥር እንደው ምትለኝ ምንድነው ምን እንደው እኔን የምትገላምጠኝ? እኔ እኮ ሰላም አውርድ ታረቅ እኮ ነው ያልኩኝ። ከነገር ጦማ ድረስ ይባላል ስም እንዲህ በየመንደሩ ኑሮ የነበረው ሰውዬ አሁን አንተ ስለው አሁን እንደው መጣ እንዲህ ምትለኝ ነው ስማ ለራስህ ብዬህ እኮ ነው ዳምጠው ለራስህ ብዬህ እኮ ነው የሚመጣው እኮ በእናንተም የተረፋል እኮ እንዴት ነው እንዲህ እያልህ እኛም ተረፈ መዘዙ መጓተቱ በየቀኑ እናንተን እንዲህ ሁኑ እንዲህ ተደረጉ ማለቱ እኛን ባሰን ታረቁና እዚያው ይህች እኔ እኮ ከሰው ይኸው ይልቅ ይልቅ አንተን ባላገኘሁህ እያልኩ ነው አሁንስ እየተመኘሁ ያለሁት በየቀኑ ያመጣኝ እንትን ብጨቀጨቀኝ ምንድን ነው ኧረ ተው ተው ይሻልሃል ተው ዳምጠው ተው

ዋስ የራሴ የባስ እንዴት ያለው ጅል ነው። አያለው ሲነግሩት ማይሰማ ባገኘው ሸጋ ነበር። እንደውም እኮ ነው የቤት አገኘዋለሁ ብዬሽ ነበር። አመጣሁ እህልም ነው ያበላሸሁ። ይኸውልሽ እኔም እየበረርኩ የመጣሁ እሱን አገኘዋለሁ ብዬሽ ነበር። ግን ችግር የለውም። እስቲ ላይ ትትናው ጋ ምን እዚያ ተቀብረሽ፣ ለምን እዚህ ዝም ብለሽናው እናውጋና ተቀብረሽ ምን ስለው ደርሰርት እንግዲህ ምን

ምናምን ይሄ ፍልቅልቁን አትስጭ እየሰራረሽ ጉልበት እንዲሆነ ዘይቲቱን ቦለም ያረግሽ ስጩ ከሻሽንሽ ሲበላስና ምን ምን ፌስታል ቆርቆሮም ይበላልን ነው ያለ እንጂ ነው ግን አሁን እሱ ዋ

እናት ዓለም ውሻ በቀደደው ጅብ ይገባበታል። ነው እና ነገሩ እሱ እንትን ስላለ መግቢያ ስለሰጠን አቁንጠጠው ላይ አንድ

እንደዚህ አይነትን ሰው መንከባከብ ነው እንጂ እናቴ፣ ያለ ምሽት ማለት ነው እንጂ ምን ምን

እኔ ደም እንደፈሰሰም የእሱን ደም ካላፈሰስኩት እኔ አረጋ የለም፣ እውነትም ሶር ያለ እናቴም አልወልዳኝም።